ሰላም ሰላም ውድና የተከበራችሁ የቻናል ተከታዮች እንዴት ናችሁልኝ? ይመስገናኝ በጣም ደህና ያለኝ። ዛሬም እንግዲህ እንደተለመደው በሌላ በጠቃሚ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት የአይስክሬም ኬክ እንዴት በቀላሉ በቤታችን ውስጥ እንደምናዘጋጅ ይሆናል። በጣም ቆንጆ ቴስት ያለው በተለይ ደግሞ በዚህ በሙቀቱ ሰዓት በጣም የሚጠቅመን እና ቅዝቅዝ ልባችንን ቅዝቅዝ የሚያደርግልን በጣም ቆንጆ ቴስት ያለው የአይስክሬም ኬክ ነው። እና ጓደኞቼ ለቻናሌ ላይ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ ጻፉልኝ እንድሰራላችሁ የምትፈልጉት ነገር ካለ ማለት ነው። እና እንግዲህ የዛሬ ቪዲዮችን በጣም ቆንጆና ጠቃሚ ስለሆነ እስከ መጨረሻው ተከታተሉኝ። እንዲሁም ነባር ጓደኞቼ ደግሞ ለምትሰጥኝ አስተያየትና ስለምታበረታትኝ እጅግ በጣም አድርጌ አመሰግናለሁ። የዛሬ ጠቃሚ ቪዲዮ ላይክ በማድረግ ጀምሮ ወደ አዘጋጃችሁት። መጀመሪያ የሚያስፈልገን እንደዚህ አይነት ቫይሬክስ ወይም ደግሞ የኬክ መስሪያ እቃ እናዘጋጃለን። እዚህ ጋር ደግሞ ቡናና ውሃ ቀላቅዬ ነው። ከዛን ብስኩቱን እዛ ውስጥ እንዲየነከርኩኝ ሳህኑ ላይ ይደረድራለ ማለት ነው። ብስኩቱን እንደዚህ ከደረደርም በኋላ የሚያስፈልገን ኬክ ነው። ይሄኛው ኬክ ቾኮላት፣ የቾኮላት ኬክ ነው ለዚህ የምንጠቀመው ማለት ነው። ቾኮላት ኬኩን በዚህ መልኩ ቆራርሰን እሱንም እንደዛው እንደረድራለን። ከዛን እንግዲህ የተጠቀምኩትም ቅድምም የተጠቀምኩት ይህንን ቡና ነው። ይህንን ሁለቱ የሻይ ማንኪያ ቡና በአንድ ኮፕ ውሃ ላይ ጨምሬ ኖርማል ቀዝቃዛ ውሃ ላይ በጥብጭ ነው ማለት ነው። እና ከላይ ከኬኩ ላይም ያፈሰስኩት እንደዛው ነው። በቡናው ክሬማችንን ከራስን በኋላ ከዛን ወደ ቀጣዩ ስራ እንሄዳለን። ወደ ክሬሙ አሰራር ክሬሙን እንግዲህ ይህንን ክሬም ነው መጠቀመው፣ በአረብኛ ግሽጣ ይባላል። ይህንን ሁለቱን ጣሳ ክሬም እንጨምራለን። በመቀጠል የሚያስፈልገን ዋይፕ ክሬም ነው። ዋይፕ ክሬም ፍሪጅ ውስጥ የቆየ ቀዝቀዝ ያለ ቢሆን ጥሩ ነው። እስን ደግሞ ግማሽ ኩፕ ጨምር ያለው እንደምታዩት በመቀጠል ድሪም ዋይፕ ነው። ድሪም ዋይፕ ወይም የፓውደሩ ዋይፕ ክሪም ነው ማለት ነው። እሱን አንዱን ፓኬት ጨምራለሁ፣ አንዱን እሽግ ማለት ነው። እዚጋ እንደምታዩት። በመቀጠል የሚያስፈልገን አንድ ክሪም ከረሜል ነው። ፓውደሩን እሱንም እንጨምራለን። በመቀጠል የሚያስፈልገን ኮንደንሳይድ ሚልክ። ኮንደንሳይድ ሚልክ ሩብ ኩብ ማለት ነው። ወይም አንድ ሶስተኛ እዚጋ መለኪያ እንደኔ ካላችሁ አንድ ሶስተኛ ለክታችሁ ትጨምራላችሁ። ይህን ከሌላችሁ ደግሞ በኩብ ለክታችሁ ሩቡን ማለት ነው የሩቡን ኩብ ትጨምራላችሁ ማለት ነው። በመቀጠል የሚያስፈልገን ይሄኛው ጅብን ኬሪ ይባላል። ይህንን ቺስ ክሬም እንጨምራለን። ስምንቷን ፍሬ ነው የተጠቀምኩት። ይህንን ቺስ ክሬም እንጨምራለን። በመቀጠል ቅድም የቀረኝ ትንሽ ቡና አለ። እሱን ትንሽ ጨምራለሁ፣ ሳይበዛ ብዙም መብዛት የለበትም። ይህን ያህል ከጨመርን በቂ ነው። ከዛ አሁን ይህንን በደንብ አድርገን እንፈጫዋለን ማለት ነው። በመፍጫው ማሽን እንደምታዩት በዚህ መልኩ ለአንድ ደቂቃ ያህል እንፈጫዋለን። አንድ ላይ በደንብ አድርጎ እንዲያዋህድልን ነው ማለት ነው ክሬሙ ለመቀጠል አሁን ያዘጋጀነውን ክሬም ከኬካችን ላይ ከላይ እንደዚህ ያድርገን፣ ሁሉም ቦታ አዳርሰን እንጨምራለን። ሁሉንም አንዴ ማለት ነው። በጣም ይሄ ክሬም በጣም ቆንጆ ቴስት ነው ያለው፣ ልነግራችሁ አልችልም። በጣም ነው የሚጣፍጠው በመቀጠል የሚያስፈልገን እንግዲህ ክሬማችንን በዚህ መልኩ ሁሉም ቦታ ዳርሰን ከአስተካከልን በኋላ ከላይ የምንጠቀመው ይህንን ሳንዱች አይስክሬም ነው። የሳንዱች አይስክሬም ሱፐር ማርኬት ላይ አለ በየቦታው እሱ በቀላሉ መግዛት ትችላላችሁ ማለት ነው። አይስክሬሙን በዚህ መልኩ ከላይ እንደረድራለን። በመቀጠል እንዳይቀልጥብን ወይም አይስክሬሙ እንዳይሟሟብን ፍሪጅ ውስጥ እናደርገውና ወደ ቀጣዩ ስራችን እንሄዳለን። እዚህ ጋር የተጠቀምኩት ይህንን ቾኮላት ነው ግማሽ ኮብ የሚሆን ይህን ቾኮላት ከጨመርኩኝ በኋላ ማይክሮፋይቭ ውስጥ ጨምሬ እንዲሟሟልኝ ወይም እንዲቀልጥልኝ እዛ ውስጥ አስገብቻለሁ ማለት ነው። ቾኮላቱ እንደዚህ ሲሆንልኝ ይህንን ቅድም የተጠቀምኩትን ክሬም አንዱን ጣሳ አሁንም እዚ ጋ እጨምራለሁ ማለት ነው። እዚ ጋ ሶሪ እየጨምርኩ እያለ ሳላቅ ወደ ጎን ሄደብኝና ከዛን እነዚህ እንግዲህ ሁለትን ክሬም ነው በደንብ አድርገን ቀላቅለን ከላይ ከአይስክሪሙ ላይ የምንቀባው ማለት ነው፣ የምናፈሰው ማለት ነው፣ ሶሶን። ስለዚህ እዚህ ጋር በደንብ አድርገን ማዋህድ ይኖርብናል። እንደገና ደግሞ ያልቀለጠ አይስክሬም ማን ነው ያልቀለጠ ቾኮላት ውስጡ ፍሬ ፍሬ ካለ እንደገና ድጋሚ ይሄንን ውህዱን ማይክሮዌቭ ውስጥ ጨምራችሁ ማይክሮዌቭ ውስጥ ጨምራችሁ እንደ ም እንደገና ማሞቅና ማቅለጥ ትችላላችሁ ማለት ነው። በመቀጠል እንግዲህ እንደዚህ እንደምታዩት ከፍሪጃ ወተን ከላይ ሶሳችንን በዚህ መልኩ እንቀባዋለን። ሁሉም ቦታ አዳርሰን እዛ ላይ ጨምረን አፍስሰን ማለት ነው። በማንኪያ በደንብ አዳርሳችሁ ሁሉም ቦታ አኩል አድርጋችሁ እንደዚህ መቀባት ወይም ማዳረስ ይኖርብናል። እንደምታዩት ከላይ የቾኮላት ሶስን በደንብ አድርገን አዳርሰን ከቀባን በኋላ ቅድም የተጠቀምነውን አይስክሬም እንደዚህ በትናንሽ እንቆራርጠውና ከላይ እናጌጠዋለን ማለት ነው። ከላይ አይስክሬሙን ካደረግን በኋላ የምትፈልጉትን ፍሩት የምትወዱትን ወይም ደግሞ ያላችሁን ፍራፍሬ ከላይ እንደዚህ ታስቀምጣላችሁ ማለት ነው። ከዛህን ፍሪጅ ውስጥ አስገባው ለሁለት ሰዓት ያህል ከላይ የበረዶ ክፍል ውስጥ ማለት ነው። ከሁለት ሰዓት ቆይታ በኋላ እንግዲህ እንደምታዩት ይህን ይመስላል። እዚህ ጋር ከፍሪጅ ውስጥ አውጥቼ ትንሽ ውጭ ነበረ፣ ከታች አውርጆ ነበረ። ከበረዶ ክፍል አውጥቼ ለአስር ደቂቃ ያህል ከታች አድርጌ ነበረ። ያው አይስክሬሙ አይደለም ከላይ በረዶ ክፍል ነው መቀመጥ ያለበትና፣ ታች ክፍል ስታደርጉ እንደዚህ እንደመቅለጥ ይሆናል፣ እንደምታዩት አይስክሬሙ ማለት ነው። ለዛ ነው እንደዚህ የሆነው። ስለዚህ የበረዶ ክፍል ነው እናንተ ማስቀመጥ ያለባችሁ። ከዛ ወደታችኛው ክፍል ማስቀመጥ የለባችሁ እንደዚህ እንደ እኔ ስለሚቀልጥባችሁ ማለት ነው። እንግዲህ እንደምታዩት አይስክሪማችን ይህን ይመስላል። በጣም በጣም ወደ ነው፣ ሁላችንም በጣም በፍቅር ነው ወደ ነው የበላ ነው። እናንተ ሞክሮት የአይስክሪም ኬክ አስራሪ ይህ ነው የሚመስለው። ከላይ ቅድም ቱት አልነበረኝም። ቱት ወይም ይሄ ትንሿ እንጆሪ ይሄ እዚጋ እንደምታዩት፣ ከዛ እንግዲህ ሰው አመጣልኝ እና ከዛ እሱን እዚጋ እንግዲህ እየቆረስኩ እያለ ነው ያገኘሁት። ከዛ እሱን ከላይ አደረግኩ ማለት ነው ከስትሮበሪ ጋራ፣ እና በጣም በጣም በጣም ቆንጆ ቴስት ነው ያለው። በጣም ወደ ነው። ሁላችንም በልተ ነዋል እናንተ በቤታችሁ ውስጥ ሞክሩት፣ በጣም አሰራሩም በጣም ቀላል ነው። እሺ ጓደኞቼ የዛሬ የአይስክሬም ኬክ አሰራሪ ይመስል ነበር። እንደወደዳችሁ ተስፋ አድርጋለሁ። ሁላችሁም በቤታችሁ ሞክሩት። በጣም በጣም ቆንጆ ና ጣፋጭ ነው። እሺ ጓደኞቼ በቀጣይ በሌላ ጠቃሚ ቪዲዮ እስክንገናኝ ሰላም ሆኑልኝ። ባይ ባይ።